ንጉስ ላሊበላ ያይ ነበረ ብሎ ጽፏል። ዋይን ህርሽል ዘሂድ ሪከርድስ ላሊበላ ቤተ ገብርኤልን እኮ ሲሰራ ፕሌዲስን አይቶ ነው ብሎ ነው በደንብ አድርጎ ያስቀመጠው። ይሄ በጣም የሚደንቅ እውነተኛ ምስክርነት ነው። መቼም የኢትዮጵያ ታሪክ ፈተና ይበዛዋል። በኋላ በእድሳት ሰበብ እነዛ ክበቦች ተደፈኑ፣ እንዲዘጉ ተደረገ። አይተናል፣ ካስታወስክ የፀሐይ ግርዶሹ ግዜን እናንተ አንተ መረጃው ስለነበረ በትክክል መታገል አለብናል። ይሄ እኮ እንዲህ አይነት ታሪክ ያለው ነው። ለምንድን ነው የሚደፈነው? ስትጠይቅም ነበር። ታሪክ ታሪክ እኮ ነው የተደፈነው ጉድጓ በእድሳት ሰበብ ዩ ኖ አየ። ለዚህ ነው ብዙ ችግር አለ ነው። አውግመንት እጥፋ ጀርባ ብዙ እጆች አሉት። ሶ እኔ ደብዳቤ ጽፌ ያለው በጊዜው ለነበሩት አስተዳዳሪ ይሄ ላሊበላ የሰራው ታላቅ ታሪክ ነው። በእድሳት ሰበብ እነዚህ ጉድጓዶች መደፈን የለባቸው። ምክንያቱም ቀጥታ ሰማይ የሚመለከትበት ነው። ንጉሰ ነገስቱ በጊዜው ከነበረው የኢትዮጵያ ጠበብት ጋራ የሚል ደብዳቤ ያስገብቻለሁ። ይሄ ታወቅልኝ እንደ አንድ ኢትዮጵያዊ ቁጭት